አሰላሙ አለይኩም ወረህመቱ ላህ ወበረካቱ ድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? አልሐምዱሊላ። ዛሬ ደግሞ ይሽላቸው የመጣሁት ሚስት ለባሏ ማድረግ የሚጠበቅባት አስራ አምስት ነገሮችን ነው። እንሻ አላህ ኢማሙ ዘሀቢ እንዲህ አሉ። አንዲት ሚስት ለባሏ ማድረግ ከሚጠበቅባት ነገሮች መካከል አንደኛ ሁሌም ከእርሱ ሀያ ሊኖራት ይገባል። ሁለተኛ እርሱ ፊት ስትሆን አይኗን መስበር አለባት። ሶስተኛ የእርሱን ትዕዛዝ እሺ ብላ መታዘዝ አለባት። አራተኛ እርሱ በሚናገር ሰዓት ጸጥ ማለት አለባት። አምስተኛ እርሱ ከውጭ ወደ ቤት በሚገባ ጊዜ ቁማ መቀበል አለባት። ስድስተኛ እርሱን ከሚያስቆጡ ነገሮች ሁሉ መራቅ አለባት። ሰባተኛ እርሱ ከቤት በሚወጣ ጊዜ ሲቆም አብረው ቁማ ልትሸኘው ይገባል። ስምንተኛ እርሱ ልክ ማታ ላይ ይተኛ ሲል ነፍሷ ልታቀርብለት ይገባል። ዘጠነኛ እርሱ ከቤት ወይንም ከሀገር በሚርቅበት ጊዜ ክብሯን፣ ገንዘቡን እና ቤቱን በስርዓት መጠበቅ አለባት። በዚህ ነገር ላይ ፈጽሞ ክህደት ልትፈጽምበት አይገባም። አስረኛ ሁሌም ጥሩ ጠረን፣ ሽታ ሊኖራት ይገባል። አስራ አንደኛ አፏንና ጥርሶችዋን ሁሌም በሲዋክ ልትቆጣጠር ይገባል። አስራ ሁለተኛ እርሱ ፊት ሁሌም በቻለችው አቅም ውብ ሆና ልትገኝ ይገባል። አስራ ሶስተኛ ሐሜትን በጣም ልትጠነቀቅ ይገባል። ከእርሱም ርቃ ልትቀመጥ አይገባትም። አስራ አራተኛ